ሶስተኛ ነኝ እኔ። ፕሬዚዳንት ኢሳያስን በደንብ አውቀዋለሁ። እዚህ ኦሮሙማ በሚባለው ጉዳይ ላይ ያለውን የተለያየ አመለካከት በጥንቃቄ የሚያቅ ሰው ነው ብዬ ነው ማም ነው ሁለት አይነት አመለካከት እንዳለ አላጣውም። በአንዳንድ ወገኖች ኦሮሙማ ማለት ኦሮሞነት ነው፣ አማራነት እንደማለት ነው፣ ትግሬነት እንደማለት ነው ብለው የሚያቀርቡት ነገር አለ። ራሳቸው ኦሮሞዎች ማለት ነው። ያ እስከሆነ ድረስ ምንም ችግር ያለው ጉዳይ አይደለም። ነገር ግን በሌላ በኩል ግን የፖለቲካ ትርጉም የተሰጠው አይዲዮሎጂ አድርጎ የሚያቀርብ ደግሞ የኦሮሞ ኤሊት አለ። የኦሮሞ ገዢ መደብ አለ። የኦሮሞ ብልጽግና አለ። ይሄ ከኦሮሞ ህዝብ ጋር የሚያገናኘው ነገር የለም። በስልጣን ለመቆየትም በስልጣን የያዘውን ጥቅም እያጋበሰ ለመቀጠልም ላይክ ሁሉ ጊዜ ምን ገዢዎች እንደሚያደርጉት እንዲህ አይነቱን ኦሮሙማ የሚባለውን ነገር በፖለቲካ ፍልስፍና መልኩ አምጥቶ ህዝብን ከህዝብ በመከፋፈል ለአንድ ህዝብ የቆመ በመምሰል ወገን የሚያሰባስብበት ስልጣኑን የሚያደላድልበት በጣም ሰፊ የሆነ አሚ በአደባባይ የተናገረው ነገሮችም አሉ። በሚስጥርም እኛ ለምናውቃቸው የኦሮሞ አክቲቪስቶች የተናገረው ነገር አለ። እናንተ በጠባቡ ነው ስለ ኦሮሞነት የምታስቡት፣ ያለው። እዚህ ኢትዮጵያ ውስጥ ምናምን ነገር በላይ ካልሆነን ወይም እንደዚህ እያላችሁ ነው፣ ስለ አዲስ አበባ ስለ ፊንፊኔ ነው። እኔ ጠቅላላ ምስራቅ አፍሪካን በሙሉ ዶሚኔት የሚያደርግ የኦሮሞ ኢምፓየር ነው ያለው ለመገንባት ነው እና እንደናንተ እኳ ጥቢያ ላይም ብሎ የሚናገር ሲሆን፣ ኦሮሙማ በዚህ መንገድ የተተረጎመውን ኦሮሙማ ነው ፕሬዚዳንት ኢሳያስ የጠቀሰው ያለው። ኦሮሞነት ማለት ኦሮሙማ ማለት ኦሮሞነት ነው ብሎ ለሚያስቡት ከዛ ጋር ችግር ያለበት ንግግር አይደለም ፕሬዚዳንቱ ያደረገው